ዮኒ የሚጠመቅበት ጊዜ ጁን 2 ናይ እግዚአብሔር አምላክ አንድ ነገር ጠይቀዋለሁ። የእሱ መጠመቅ ብቻ አይደለም፣ ጌታ ስለ እሱ መጠመቅ ብቻ አይደለም። አሁን ብዙ ሰዎች ይሄ ክብር ለምን በእኛ ያላለፈም ያሉ ሰዎች ይኖራሉ። አይዶንኬር እኔ በዚህ ስበን ያለፈ በሰንበት ማለፈ እሱ እግዚአብሔር ያለው ብቻ ነው። በዘመናት የሚሆነው ሰዎች እኛ ጥሩ ስለሆን ይሄን አናደርግም። ወገኖቼ፣ ክፎችም ስለሆን አይደለም። እግዚአብሔር ፍቃድ ካለ የእሱ ሀሳብ ከሆነበት እግዚአብሔር ይህንን ያደርጋል።

ጌታን እንዴት ነው ያስደስቸው የማልፈው እንዴት ነው ጌታን የምገልጠው እውነት ዛሬ የኢየሱስ ፍቅር ውስጤን ነካኝ በጣም ጌታን እያሰብኩት ነበር ጌታ ሆይ በዚህ ዘመን ላይ ክፉ ሰው እንዳንሆን ጠማማ ሰው እንዳልሆን እኔን እርዳኝ አልኩት እግዚአብሔር እርዳኝ ጌታ ሆይ ያንተን ፊት የምፈልግበትን ህዝብህን የማስታጥቅበትን ሰዎች ተዝናንተው እንዲሄዱ ሰዎች ጌታ ሆይ አንተን አግኝተው እንዲሄዱ አንተን ተመልክተው እንዲሄዱ ፊትህን እንዲፈልጉ እባክህ ኢየሱስ አልኩት። ዛሬ እኔ ምልክት አድርገኝ አልኩት። ዘመኑ ክፉ ነው። ዘመኑ ከፍቷል ወገኖቼ፣ ዘመኑ ተጠናቋል፣ ዘመኑ አልቋል። በዚህ ባለቀ ዘመን ውስጥ እኔና እናንተ የት ጋ ነው ያለ ነው? ዳዊት ሲናገር አቤቱ አድነኝ ሲያስጠላ ሁሉ ነገር። አይገርማችሁም? እኛ ለክርስቶስ ካልኖር፣ እኔ በጣም መቶ ፐርሰንት እርግጠኛ አንድ ነገር ልንገራችሁ። ይሄንን አገልግሎት ይሄንን ፕሮግራም ሳደር አንድ ነፍስ ወደ እግዚአብሔር መንግሥት እንዲጨመር ነው የኔ ፍላጎት። አሁንም አንድ ነፍስ ወደ ኢየሱስ እንዲጨመር፣ አንድ ነፍስ ከጭለማው አሰራር እንዲያመልጥ፣ አንድ ነፍስ በእውነት እንዲድን በሕይወት እንዲድን ነው የኔ ፍላጎት። አሁን የኔ ታርጌት እግዚአብሔር ስሙ ይባረክ። ምንም ያጣውበት ዘመን አይደለም። ዛሬ ከባድ ቃል ላወጣ እችላለሁ። ምናልባት ለምትሳደቡ ሰዎች የእርግማን ቃል ያወጣባቸዋለሁ። አልፋችሁ ቁጭ በሉ። እግዚአብሔር አምላክ በቤታችሁ በሽታን ነው የሚልክብህ። አንዳንድ ጊዜ ቃል አወጣለሁ ደግሞ እንደዚህ አይነትም እንደዚህ እንደዚህም ሆናለሁ ብያለሁ። እኔ በጣም እርግብ ከሚባሉት አገልጋዮች ውስጥ አንዷ ነኝ። በጣም በቃ ለሰው አዛኝ፣ ለሚያለቅስ ሰው አብሬ ማለቅስ፣ የሚጎዳው ጋር የምጎዳ ሰው ነኝ። በጣም የእውነት የእውነት ብዙ ሰው ምስክር ነው። በእግዚአብሔር ቤት ውስጥ ይሄን ያህል አገኘሁት፣ ይሄን ያህል ሀብት አከማቸውበት የምለው ነገር የለኝም። ሰዎች ግን ተጽናንተው፣ ኢየሱስን አውግኝተው፣ ሰዎች ወልደው፣ ሰዎች ድንቅና ተአምራት ሆኖላቸው ሳይ ነው የኔ በረከት፣ የኔ በረከት ይሄ ነው ወገኖቼ። እና በዚህ ዘመን ውስጥ እኔ ያልኩኝ ዮኒ መጥቶ እዚህ በሚጠመቅበት ሰዓት በእሱ ስም ገንዘብ ልሰበስብ በጌታ በኢየሱስ ስም ለዘለ ዓለም አይሰብሰብ፣ አይሰብሰብ። አይዶን ኬር፣ ተሰበሰበ አልተሰበሰበኒ ዋና ሆኔ፣ አንድ ነፍስ ይዳንልኝ፣ አንድ እግዚአብሔር መንግስቱ ሰው ይጨመር። ታርጌቴ ገንዘብ አይደለም። የኔ ታርጌት አንድ ሰውን በክርስቶስ ኢየሱስ ሲል ከእስራት ሲያመልጡ። እግዚአብሔር አምላክ ክብሩን ሲገልጥ ማንነቱን ሲያሳይ ማየት ነው። እኔ ዛሬ በእግዚአብሔር ፊት እያልኩኝ አይ ነው ይሳ በእግዚአብሔር ፊት ዛሬ እያለቀስኩ እየጸለይኩ ነበር። ጌታ ሆይ የሚመጣው ህዝብ አንተን ይወቅ፣ ያልዳነ ሰዋ ይዳን። ጌታ ሆይ ዮኒም ተከትለው የሚመጡ ሰዎች አንተን አይተው መውጣት አለባቸው። ኢየሱስ አንተን ማግኘት አለባቸው፣ ከአንተ ጋር መስማማት አለባቸው። ዛሬ እኮ ኢራቅና የምናየው እኮ ከእስራኤል ጋር ያለውን ጦርነት ያየን ነው። ሰዎች እኮ ወገኖቼ በሳይንሰር ውስጥ እየኖሩ ናቸው። ድምፅ ሲጮሁላቸው ውጡ፣ ተደበቁ እያሉ እኔና እናንተ እየተነፈስን ያለነው። ሰዎች በመከራ ውስጥ እያለፉ ነው ያሉት፣ በችግር ውስጥ ነው እያለፉ ያሉት። ወገኖቼ ይህን ዘመን ማምለጥ የሚቻለው ከክርስቶስ ኢየሱስ ጋር በመጣበቅ ነው፣ በመስማማት ነው። ሰዎች ረፍት አጥተዋል። ሰዎች እየሞቱ ነው። ሰዎች እየተሰቃዩ ነው። ወገኖቼ በዚህ ዘመን ውስጥ እኔ ልቀና ይገባል። ቲክቶክ ላይ ቁጭ ብዬ ገንዘብ ልሰበስብ አይደለም። የሆነ ነገር ላይ እየሰበሰብኩኝ ጌታ መጥቶ ሊወስደኝ ይችላል። ወገኖች እዚህ ተቀምጬ እየነፈለፍኩኝ የሆነ ነገር የሆነ ዘመኑ ሊጠናቀቅ ይችላል። እና ወገኖቼ ጌታ ኢየሱስ ክርስቶስን እባካችሁ እባካችሁ፣ እኔ ምናልባት ዮኒን ተከትላችሁ ለምትመጡ ጌታ ኢየሱስ ክርስቶስን ለማታውቁ ዛሬ ይህንን መልእክቴን ለእናንተ አስተላልፋለሁ አስተላልፋለሁ ነው። ይሄን መልእክት እግዚአብሔር ካፌ ቃል ጋር የሚሰራ ሴት ነኝ። አንድ ሁለት ልንገራችሁ። አቢሲኒያ እግዚአብሔር አምላክ በላይክ ላይ እግዚአብሔር አንተ ላይ እግዚአብሔር አምላክ በቤት እሳት እንዳወርድ ብሻር ፈተቀመጥ በቃ አለቀ። አንዳንዴ እንደዚህ መናገር ፈልጋለሁ። እኔ ብዙ መልስ የምሰጥም ሰው አይደለሁም። ይሄ ዘመን ክፉ ነው። ይሄ ዘመን አልቋል። እኔ በእግዚአብሔር ፊት ዛሬ እየጮክ እየጸለይኩኝ ነበረ። ይሄ ህዝብ ቤት ጋር ነው ያለው። ይሄ ህዝብ የት ነው ያለው? ይሄ ህዝብ ቤት ነው። ምን እያደረገ ነው ያለው? ኢየሱስ ስሙ ይባረክ ኢየሱስ ስሙ ይባረክ ወገኖቼ ሰዎች ክርስቶስ ከሌላችሁ ከኢየሱስ ጋር ካልተጣበቃችሁ ምንም ብታዩት በህይወታችሁ ለውጥ የለም ወገኖቼ እኔ ዳዊት እንደዚያ አቤቱ አደለኝ ደግ ሰው አልቋል ከሰው ልጆች መተማመን ጎኗል እርስ በርሳቸው ውሸት ነው የሚነጋገሩት ሁልጊዜ ጠማሞች ናቸው ክፉዎች ናቸው ይህን ዘመን እኔና እናንተ እንዴት ነው የምናልፈው እንዴት ነው የምንሻገረው እንዴት ነው እናመልጣው? እኔ ጥያቄ ዛሬ ተፈጥሮብኛል። ከእግዚአብሔር ጋራ ክፎች፣ ጠማሞች ባሉበት ዘመን ውስጥ የሽንግልና ከንፈር ሁሉ ይናገራሉ። እግዚአብሔር ግን አለ፣ ያጠፋቸዋል። እንደዚህ አይነት ሰዎችን የውሸት የሚያወሩትን፣ የሽንግልና ከንፈር የሚያወሩትን፣ ሁለት ምላስ የሆኑትን ሰዎች እግዚአብሔር ያጠፋቸዋል። እኔ ሚልም ሆኜ አይደለም፣ ከእግዚአብሔር ዘንድ የሰማሁት ድምጽ ነው። ከእግዚአብሔር ዘንድ ያየሁት ድምጽ ነው። ወገኖቼ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ተቀበሉ። ዘመኑ አልቋል። 2025 የዘመን ፍጻሜ ቢሆንስ 2017 የዘመን ፍጻሜ ቢሆንስ ማንንም ስለማመጣል አልከንም። አሁን ሴት እኔ ባለጌ ትውልድ ምንም ማድረግ አልችልም። ግን ስለ እግዚአብሔር መንግስት እንድታውቁ ፈልጋለሁ ወገኖቼ። በቃ እኔ ዛሬ በእግዚአብሔር ፊት ስለሄድ ግን እግዚአብሔር ምን አለ? እነሳለዋል። ስለ ችግረኞች ስለ ድሃዎች እግዚአብሔር ይነሳል። በየትኛውም ዓለም ላይ ኢየሱስ ይነሳል። ታያላችሁ። እግዚአብሔር ይነሳል። በነገስታቶች ላይ ይነሳል። በሀያላሎች ላይ ይነሳል። እግዚአብሔር ፊቱ ባልፈለጉት ሰዎች ላይ ይነሳል። በጠማሞች ላይ ይነሳል። በክፎዎች ላይ ይነሳል። ይነሳል እግዚአብሔር። እግዚአብሔር የተነሳለት እኔ ወየውልኝ። በእግዚአብሔር ስም ሳጭበረብር የተገኘው ቀን ወየውላችሁ። የእግዚአብሔር አገልጋዮች በእግዚአብሔር ፊት ስታጭበረብሩ የተገኛችሁ ቀን ወየሁላችሁ እቺ ለምትለቃቀመዋ ነገር፣ እቺ ለምትለቃቀመዋ ትርፍ ለሌላት ነገር ወየሁላችሁ። ጌታ ወየሁላቸው ብሎኛል ዛሬ። እኔ እንደውም ይሄንን ስሰማ በጣም ትን አልኩኝ። በቃ ፈራሁ እግዚአብሔርን፣ ከትናንትናው ዛሬ የፈራሁት እግዚአብሔርን እግዚአብሔርን ፈራሁት። እንዴት ያስጠላል! ድምፁን አንዳንዴ ለካ አለመስማትም ኖርማል። እናንተ ስላልሰማችሁ ምናልባት ኖርማል ሊመስላችሁ ይችላል። የእግዚአብሔርን ድምፅ ስሰሙ ግን ትፈራላችሁ፣ ታለቅሳላችሁ፣ ትንቀጠቀጣላችሁ። ወዴት ልግባ ጌታ ሆይ ነው የምትሉት። ዘመኑ ተፈጽሟል፣ ዘመኑ አልቋል። ወገኖቼ ጌታ ኢየሱስ ክርስቶስን የማታውቁ ጌታ ኢየሱስ ክርስቶስን የማት ያልተከተላችሁ በዚህ አገልግሎትም ላይ ዮኒ በሚጠመቅበት ሰዓት ላይ ተከትላችሁት የምትመጡ ክርስቶስ ምናልባት እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች እንድትዘጋጁ አስባችሁበት እንድትመጡ ይህን ክርስቶስ ኢየሱስን ልትቀበሉ ከሱ ዘንድ ልትገናኙ አስባችሁ እንድትመጡ በኢየሱስ ስም አበረታታችኋለሁ። እኛ ሾ ልናሳይ አይደለም። እኛ የሆነ ነገር ልናሳይ አይደለም። እኔ ፕሮግራሙን ጌታዬ ያዘጋጀልኝ ኢየሱስ ክብሩን ልገልጥ እሱን ገናና ነገር ስሙን ላሳይ ነው ወገኖቼ እግዚአብሔር እኮ ማንንም የሚበላውን አያሳጣም ወገኖች። ክርስቶስ ኢየሱስን እግዚአብሔር ለእናንተ እንዲገለጥ ከፈለጋችሁ፣ ክብሩን እንዲገልጥ ከፈለጋችሁ፣ እጁን ማየት ከፈለጋችሁ፣ እኔ ብዬዋለው፣ እግዚአብሔርን ጌታ ኢየሱስ፣ ጌታ ኢየሱስ ብዬዋለሁ። ዛሬ በቃ እዚህ ፕሮግራም ላይ እገኛለሁ አለኝ ጌታ። አለቀስኩ በእግዚአብሔር ፊት ጌታ እገኛለሁ ልጄ እገኛለሁ፣ በዚህ ፕሮግራምች ላይ እገኛለሁ፣ እኔ እገኛለሁ አለኝ። ደ ማንም እንኳን ሰው ባይገኝ አለኝ ኢየሱስ እኔ እገኛለሁ ልጄ አለኝ። ደ ትገኛለ ክስ ነው አዎ አለቀስኩ፣ በእግዚአብሔር ፊት ወገን። እገኛለሁ አለኝ ኢየሱስ። እኔ ነኝ ያደረግኩት ይሄንን አለ። እኔ ነኝ ይህንን ፕሮግራም የጀመርኩት፣ እኔ ነኝ ይህንን ነገር ያደረግኩት። ልጄ አለኝ እኔ እገኛለሁ፣ መፈራቴንም በዛ ጉባኤ ላይ አሳይሻለሁ አለኝ። ማስፈራቴን አሳይሻለሁ አለኝ። ዛ በሎች ለተከታታይ እጉዶች አሉኝ በዛ ፕሮግራም ላይ ዮኒ ብቻ ተጠምቆ ፕሮግራሙ የሚዘጋ ፕሮግራም አይደለም። ሁልጊዜ ጊዜ ሁድ ሁድ የጸሎትና የተአምር ጊዜ የእግዚአብሔርን ፊት በመፈለግ ዝም ብዬ ካፌ ዞሬ ካፌ ስጠጣ ዞሬ ተመልሼ መጥቼ ማይክ የሚስ ሰው አይደለሁም። በአምላኬን ፊት ፈልጌ ተማጽኜ ደጁን ጠርቼ ፊቱን ፈልጌ ኢየሱስ ስሙ ይባረግ። የምትመጡ ሰዎች ደግሞ በመንፈስም ከእኛ ጋር ላላችሁ ሰዎች የሰማይ አምላክ እግዚአብሔር የዛን ቀን ክብሩን በእናንተ ላይ ይለቃል። እኔ ዛሬ አንድ ነገር አስተማረኝ መንፈስ ቅዱስ። እግዚአብሔር አለ የሽንግልና ከንፈሮችን ሁሉ እግዚአብሔር እኔ አጠፋቸዋለሁ አለዋል። እነዚህ የአስመሳይ ሰዎችን አለ ሁለት ሁለት ምላስ የሚያወሩትን ውሸታሞቹን፣ ይሄ እንደዚህ እንደዚህ የሚሉትን እኔ አጠፋቸዋለሁ አለዋል። እግዚአብሔር አጠፋቸዋለሁ ሲለኝ ደግሞ ፓስተር ይሁን ፕሮፌት ይሁን እሳት ያውረድ አስር ጊዜ ክርስቶስን ተቀበሉ እያለ ይኸውራ ምናምን አይደለም። እግዚአብሔር ሁለት ከንፈር ስላሉ ሰዎችን፣ ክፉ ሰዎችን፣ ጠማማ ሰዎችን፣ አስመሳይ ሰዎችን እግዚአብሔር እኔ አጠፋቸዋለሁ አለ። አጠፋቸዋለሁ አጠፋቸዋለሁ፣ ይጠፋሉ አለ። ክፉ ሰዎችን አለ እግዚአብሔር እቀጣለሁ አለ። እግዚአብሔር አምላክ እኔ እነሳለሁ አለ። ክብር ለኢየሱስ ይሁን። በጽድቅ በቅድስና እግዚአብሔርን በመፍራት ማንም ሰው ጎሽ እንዲለኝ ጎበዝ እንዲለኝ ቆሶ ኮንቲናት እንዲለኝ አልፈልግም። እኔ በክርስቶስ በእግዚአብሔር ዘድ በዛ ዘንድ ሽልማቴን ላገኝ ሽልማቴን ነው መቀበል የምፈልገው። አንዳንድ ሰዎች ይጨነቃሉ። ተጠንቀቁ፣ ተመለሱ፣ ዘመኑ አልቋል፣ ዘመኑ ተፈጽሟል። ጌታ ኢየሱስ ክርስቶስን አለመከተል ሌላ ምንም አማራጭ የላችሁ። ሀብታም ብትሆን ለራስ አያገባኝ። ምን ስታትረፍርፎልክ ለምን ከዚህ እስከዛ ድረስ ቢሊዮነር አይደለም ለምትሊዮነር አትሆንም። ምን አገባኝ እኔ ስለ አንተ ሀብታምነት፣ እኔ አያገባኝም የአንተ ሀብታምነት። እኔ ቤቴን አይሰራልኝ። ምን ታደርግልኛለህ? ምን ሆኜ አይደለም። እኔ ዛሬ ምን ለምን መሰላችሁ? በእግዚአብሔር ፊት ስለጸልኩ፣ ስፕሪቴ ስለተበሳጨ ነው። አይዞሽ ለምትል ምንም ሆኜ አይደለም። ግን ደስ ስፕሪቴ የተበሳጨ ህዝቡን ሳየው ስፕሪቴ ይበሳጨ። በዚህ ባለቀ ዘመን ውስጥ እስራኤልን እዩዋት፣ ያለውን ተአምር እዩ፣ ምድሪቷ ላይ የሚሆነውን ነገር እዩ፣ የሚረግፈው ሰው እዩ። እኔ ያ ነው አሁን የማወራው ያለሁት። ስለምንም አይደለም እየተናገርኩ ያለው። ስለምንም አይደለም ያለቀስኩት። ወገኖች እግዚአብሔር ፊቱን እንፈልግ። እውነትም መንገድም ሕይወትም ያለውን ክርስቶስን እንውደደው። በሱ ፊት እንንበርከከን እንጮህ ነው አላማዬ። እንዴ አይዞሽኩ ምን አይዞሽ ያስፈላል? እኔ ምን እንኩኝ እኔኮ ምኖር አሜሪካ ነው ምኖር ጥሩ ቤት ነው። ምን ችግር የለብኝም። ክብር ላይ ኢየሱስ ይሁን። እንዴ ቀልዳላችሁ። ኢየሱስ ስሙ ይባረክ እና እግዚአብሔር እኔ ዳዊት ንሳለ ምስምርት የተበሳጨብኝ ዳቤቱ አድነኝ፣ ደግሰው አልቋል። ምን ሆኖ ነው ደግ ሰው ያለቀው? ለምንድነው ክፉ ሰውን ክፉ የሆነው? ለምንድነው ሰዎች ጠማማ የሚሆኑት? ለምንድነው እንደዚህ የሚሆኑት? ለምንድነው ለምንድነው እያልኩኝ ነው ያለሁት ወገኖችን። ለምንድነው ሰዎች ደግ ማንሆነው? ለምንድነው እኔ ራርቼ ለእናንተ ማልጸልይላችሁ ለምንድን ነው እህቴ እኮ በቃ ዛሬ አስባት ብዬ የማልጸልየው? እኔ ታውቃላችሁ ጌታ በሚያውቀው ለሕዝቡ በአጠቃላይ እንደምጸልይ። ሕዝቤን አስብ ጌታ፣ ሕዝቤን አስመልክ እግዚአብሔር፣ ሕዝቤን እርዳ እግዚአብሔር፣ ሕዝቤ ላይ ጣልቃ ገባላቸው። ዘመኑ አልቋል። የዘመን መፈጸሚያ ውስጥ ነው ያለ ነው። በዚህ ጠማሞች ሆነ በዚህ ላይ ክፉዎች ሆነ ምቀኞች ሆነ ቀናተኞች ሆነ እንዴት ነው የምንችለውኛ? የእኛማ ደግሞ የአበሻማ ክፋትማ በጣም በጣም ከባድ ክፉ ሰዎች ጠማሞች በቃ እንደዛ መሆን የለብንም። ደግ ሰዎች መሆን አለብን። በቃ ጥሩ ሰዎች መሆን አለብን። ትሑት ሰዎች መሆን አለብን። የተረጋጋን ሰዎች መሆን አለብን። እኔ ጌታዊ ለወንድሜ ጥሩ እህት መሆን አለብኝ። ለእህቴ ጥሩ እህት መሆን አለብን። ወዳጅ መሆን አለብኝ። መጸለይ አለብኝ። ጌታ ፊታቸው ፊቴን ለነሱ መፈለግ አለብኝ። ፊትን መፈለግ አለብኝ። ወንድሜን አድነው እህቴን አድናት ከአደጋት ማለት አለብን። ነቢይት፣ ባለፈው እኮ በኢየሱስ በስሙ ኃይል የሚል ጨርቅ ጸልየሽልኝ፣ ጨርቁን ወስጄ ሆዴ ውስጥ አደረኩኝና

ኢየሱስ ስሙ ይባረክ። እና ምን አልኩኝ በቃ በዚህ ፕሮግራም ላይ አንተ ብቻ ተገለጥ፣ የአንተ ክብር ይታይ፣ የአንተ ማንነት ይታይ። እኔ አላማዬ ገንዘብ ልሰበስብበት አይደለም፣ አልሰበስብም፣ እምሰበስበውም የለኝም። ብሰበስብም ችግር የለውም፣ ለወንጌል ስራ ከሆነ ለሚያስፈልግ ስራ ከሆነ እግዚአብሔር የሚከብርበት ስራ ከሆነ ዋናው ታርጌቴ አንድና አንድ ነው። የእግዚአብሔርን ነፍሳቶች ኢየሱስን አግኝተው ክርስቶስን ተቀብለው ኢየሱስ ጌታ ነው ብለው እንዲሄዱ ነው የሚፈልገው። ወገኖቼ ምንድን ነው ንገሩኝ፣ እስኪ ይሄ ዘመን ምንድን ነው? ሰዎች እኮ መብላት እንደዚህ ቆርሰው እንደዚህ ሲሉ የሚሞትበት ዘመን ውስጥ ያለ ነው ወገኖቼ። የትኛው ነገር ነው የሚያስደንቃችሁ? የትኛውን ነገር ነው ይህን ያህል የሚያመጻዳድቀን? የትኛውን ነገራችን ነው የትኛው? ዛሬ ኮ ተኝተን ለመነሳታችን እንኳን ዋስትና ኮ የለንም። የእኛ ዋስትና ክርስቶስ ኢየሱስ ስለሆነልን ነው። እኔ አንድ ነገር ደስ የሚለኝ ጌታን ስላላችሁ ደስ አይላችሁ ኢየሱስ ስለምትከተሉ ደስ አይላችሁ? ኢየሱስ ባይኖራችሁስ? ጌታ ባይኖረኝስ እንዴት ነበር መሆነው? የታመንኳቸው ሰዎች ሳጣቸው ካጠገቤ፣ በቃሉን ልኝ ያዛልቁኛል ያሻግሩኛል እኔ ካል እነሱ እንዴት ሆናለሁ ያልኳቸው ሰዎች መንገድ ላይ ሲያስቀርቶኝ ሲሄዱ ምንሆን ነበር ጌታ ባይኖረ ይኖሩ ኢየሱስ ባይኖረ ይኖሩ ወዴት ነበር የምሸሸገው? እናንተ ወዴት ነበር የምትሸሸገው? ዛሬ በእውነት ጸልይላችኋለሁ። ዛሬ ጸሎት አለኝ። ምን አለ ዳዊት ታላቅን ነገር ነገር የምትናገር ምላሶችን እናበረታታለናል። ታላቅን ነገር መልካምን ነገር የምትናገር ምላስ እናበረታታለናል። ክፉ ነገር የሚናገረው ምላስ ግን እናጠፋለን፣ ይጠፋል አለ እግዚአብሔር ራሱ። እንዴ! ይሄ እኮ እኔ እኮ አይደለሁም የጻፍኩት። እኮ መጽሐፍ ቅዱስን ነው የማነበው ያሉት ባይብልን ነው የማነበው። የሽንግልና ከንፈር ሁሉ እግዚአብሔር ያጠፋቸዋል። እግዚአብሔር ተሳዳቢዎችን ያጠፋል። በዘራቸው ይመጣል፣ በትውልዳቸው ይመጣል። እግዚአብሔር ክፉ ምላስ የሚናገሩትን ሰዎች ዝም ብለው ተነስተው ስለማያውቁት ሰዎች የሚናገሩትን በቃ እንደዚህ ነው ብለው ገምተው ስለሚሉ ሰዎች እግዚአብሔር ይነሳል ያጠፋቸዋል። ልጆቻቸው፣ ዘር ትውልዳቸው ላይ እግዚአብሔር ይመጣል። ወገኖቼ ታላቅም ነገር የምትናገር ምላሶችን ግን እናበረታለን። ከንፈራችን የኛ ነው ጌታችን ማን ነው ለሚሉ ስለ ድሆች መከራ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። አሁን እነሳለሁ ይላል። እግዚአብሔር አሁን እነሳለሁ አለ። ስለ ማን ነው የሚነሳው? እግዚአብሔር ስለ አስመሳይ ሰዎች፣ ስለ ተሰዳቢዎች፣ ስለ ውሸታሞች፣ ስለ አጭበርባሪዎች፣ ስለ ሌቦች፣ ስለ ዝሙተኞች ነው? ምንድነው? እግዚአብሔር አለ ከንፈራችን እኛ ነው ጌታችን ማን ነው ለሚሉ፣ ደግሞ አለና ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ፣ መድኃኒትም አደርጋለሁ፣ በላዩም ላይ እገለጥበታለሁ አለ እግዚአብሔር። መድኃኒትም አደርጋለሁ፣ እፈውሳቸዋለሁ፣ ፈውስን በእነሱ ላይ አደርጋለሁ፣ መድኃኒት አደርጋለሁኝ። ስለ ችግረኞች ጩኸት እግዚአብሔር እነሳለሁ አሁን እነሱን መስማት ጀምራለሁ። ዛሬ ጸሎት አላችሁ፣ የምትጮሁት ጩኸት አላችሁ፣ ፊቱን የምትፈልጉበት ነገር አላችሁ። ባካችሁ ሴት ልጅ መጽሐፍ ቅዱስን ትስበክና ምናምን እሱን ተውት፣ ባካችሁ ይሄ አጉል አጉል ያልተጻፈውን ቃላችሁ ምንም አትበብ። ይሄንን አልስማሙ። ታዲያ እግዚአብሔር አምላክ ሴት ሆኜ ለምንድን ነው ታዲያ ጸጋውን ይሰጠኝ? ለምን ታዲያ ሰዎች ይፈወሳሉ? ለምን ታዲያ ዕውሮች ይበራሉ? ለምን ታዲያ የማይወልዱ ይወልዳሉ? ለምን ለምን ይሄ ሴት ምናምን የምትሉትን አማርኛ ተውት፣ እሱ እሱን ተውት። ስለ ሴት የምትሉትም ዲቦራ እኮ ናት እኮ በዛንትን ላይ ተገልጣ ሲሳራን ሀያ ዓመት ሙሉ ሲገዛቸው የነበረውን ሰው ተዋለችው። ይሄ ይሄ ክብር ለሴት ይሆናል አለችው። ዋቀ ተዋለችው። ግድ የለሽም፣ ችግር የለም። ክብሩን አይታቸዋል። ይሄ ሴት ምናምን እያላችሁ የምትቀባጥሩትን ነገር እሱን ተውት። ስንት ሴቶች ገና ይነሳ? ስንት ሴቶች ገና እግዚአብሔር ክብር ይገለጥባቸዋል። ስንት አያላንን ሴቶች እግዚአብሔር አምላክ ገና ያስነሳል አይናችሁ እያየ ገና ክብር እግዚአብሔር ክብሩን ይገልጣል። ገና ታላላቅ ነገሮችን እግዚአብሔር ያደርጋል። ወንዶች ስ ምን ሰራችሁ? ምን አደረጉ? ለምንድ ወንድ የተባለ እኔ ይህን ነገር እኔ አልቀበልም፣ አልቀበሉም፣ አልስማማበትም። ስለማልስማማበትም እነ ማርያም እኮ ኢየሱስን ያገለግሉት እኮ ነበር እኮ ወገኖች። ከእኔ የበለጠ ደግሞ ታረጋላችሁ ነው። ከእኔ ከሱ የበለጠ እንዳደርጉሉ ፍቃድ ተሰጥቶኛል እኮ እግዚአብሔር ዛሬ በጌታ በኢየሱስ ክርስቶስ ስምና ስልጣን እጸልያለሁ። አሜን። ዛሬ በእናንተ ላይ በኢየሱስ ስም እኔ በጌታ በኢየሱስ ስም ጸልያለሁ። ዛሬ እግዚአብሔር አምላክ ስለእናንተ ዛሬ እግዚአብሔር አምላክ ስለ ስለጩኸታችሁ ዛሬ እግዚአብሔር ይነሳላችሁ። ባገለገልኳችሁ እጄ መቷል። እኔ ምን እንደምል ልንገራችሁ። ጌታ ምስክሬን ምን እንደምል ታውቃላችሁ። ጌታ ሆይ ይህ ህዝብ ውስጥ ያለውን ጸጋ ሳይጠቀም በወሬ ባህሉ ባልታ እየተዋከበ አመለጣቸው ውስጥ ያለውን ጸጋ ሳይገለገሉበት። ጌታ እኮ ምን እንዳለኝ ታውቃላ፣ እጅሽን እንኳን ሲነኩሽ ሲጨብጡሽ፣ እኔ ክብሬን አሳልፋለሁ፣ ፈውስን አደርግላቸዋለሁ ብሎኛል። እኔ ዝም ብዬ ማንንም አልጨበጥም። መጨበጥ ካለብኝ ነው የምጨብጠው። እግዚአብሔር ተናግሮኛል። የኢየሱስ የስሙ ኃይል የሚል እ ቢኖረኝ ደስ ይለኝ ነበረ እዚህ ጋር ይህንም ምን ጉንፋን የሆነ ስሜት እንኳን ከተሰማኝ ደስ አምንበታለሁ። ስሜን እንኳን ጽፈሻለ ብትሰጫቸዋለሁ እኔ አለኝ ጌታ እግዚአብሔር። በዛ ላይ ሆኜ ፈውሳቸዋለሁ አለ እግዚአብሔር። አያችሁ፣ እግዚአብሔር አምላክ እግዚአብሔር አምላክ አልተጠቀማችሁበትም፣ ጸጋውን አልተገለገላችሁበትም፣ እግዚአብሔር እጅን አልተጠቀማችሁበትም። ጸጋውን አብዩ ስታደርጉት የከረባችሁት እናንተ ብቻ እናንተ ጥሩ የምትወዱኝ እንደሆናቸው አቃልብኝ ለሌላዎቹም እንዲደርሳቸው እየነገርኳቸው ስለሆነ አሁን ግን ጌታ ብሎኛል ለየት ባለ ክብር ለየት ባለ ቅባት እገለጥ ብሻለሁ ብሎኛል። ብዙዎች ተጽናንተው ብዙዎች ተፈውሰው እግዚአብሔር አምላክ ክብሬን ገልጣለሁ ብሎኛል። አንድና አንድ ዋናው አላማዬ ጌታ ኢየሱስ ክርስቶስን መግለጥ ነው። ለሚጨመረው ነገር እግዚአብሔር አንዱን ያስነሳዋል። ለሚትለቃቀመዋ ነገር እግዚአብሔር አንዱን ያስነሳል። አንዱን ከዋይት ሃውስ ያስነሳልኛል። እግዚአብሔር ከፈለግ ከዋይት እግዚአብሔር ከፈለገ ከዋይታ ውስጥ ያስነሳልበ እናንተ፣ ወይ እንደ አበሻው ፒፕል እንዲ ባረገልኝ ምናምን ምናምን ሲባል እግዚአብሔር ሌላውን ሌላዎችን ጌታ ያስነሳል። ሌላውን ያስነሳል። ሌላውን እግዚአብሔር ያስነሳል። እግዚአብሔር ስለ እናንተ ካልተጠበቀ ቦታ ካላሳባችሁበት ቦታ ላይ እግዚአብሔር ሌላን ሰዎች ያጠገባችሁ። ያላችሁን ተደግፋችሁ ከሆነ እሱን ተውት። በቅንነት፣ በየዋህነት፣ በጨዋነት አምላኬን እስቲ ልጠብቀውና እግዚአብሔር እስቲ ኔን ያሳፍረኝ እኔ ስቲ ሳልበላ ልጆቼ ተርበው ይደር። ስቲ እኔ ስቲ ሳልበላ እግዚአብሔር እኔን ስቲ ያስርበኝ። እኔን ስቲ እግዚአብሔር ያስጠማኝ። እንኳን እግዚአብሔር እኔን ለሐዛብንም ያበላል። እግዚአብሔር እንኳን እኔ ለሐዛብ እንኳን ፀሐይን ያወጣል፣ ጨረቃን ያወጣል፣ ያስመሻል፣ ያነጋል። እንኳን እግዚአብሔር እንኳን እኔ ፊቱን እየፈለኩ እያገለገልኩት ሰዎች እየተጽናኑ የእግዚአብሔር ክብር እየተገለጠ እግዚአብሔር በኔ ላይ እየሰራ እኔን ሊያስርብ እግዚአብሔር ፕላኑ አይደለም ወንድሞች፣ እናቶች ፕላኑ አይደለም። ለእናንተም እግዚአብሔር ፕላኑ አይደለም። እናንተ ፊቱን እየፈለጋችሁ እግዚአብሔርን እየወደዳችሁ ኢየሱስ ኢየሱስ ብላችሁ እግዚአብሔር ስምና አድራሻችሁን ሁሉ እግዚአብሔር ይቀይረዋል። ነገር ለእናንተ ካልተጠበቀ ካላሰባችሁበት ስፍራ ላይ ኢየሱስ ሰውን ያስነሳላችኋል እግዚአብሔር ያስነሳላችኋል። እኔ ማምነው ክርስቶስን ማምነው ምንም እግዚአብሔር የማንም ባለዳ አይደለም የማንም ባለዳ አይደለም። እኔ እኔም ማምኖ አምላኬ ነኝ። ብዙ ሰው አሁን የዮኒ ነገ ጠዋት አሁን ታያልሽ ይሰርብሻል ምናምን ነገ ጠዋት ያዋርድሻል። ምን አገባኝ እኔ ሲሳደብሎ ሲሳደብ ያድር። እሱ እግዚአብሔርን ካልፈራ እኔ ምን አገባኝ? ምን አገባኝ? እሱን ከእግዚአብሔር ጋር ያወራርዱታል። እሱ እናሱ ግን አይሳደብም። እኔ እናቱ ነኝ። ሊያከብረኝ በእግዚአብሔር ፊት ሊጸልይልኝ፣ ልጸልይለት ግድ ነው። ይ ገብቷቸዋል ኢየሱስ ስሙ ይባረክ። ግን ጌታ እንደዚህ አለኝ፣ በነካትሪል የሰራሁት እግዚአብሔር አለ ከዚህ በኋላ አለ እኔም በመፍራት ፊቴን በመፈለግ በፊቴ ከተንበረከሽ ወደ እኔ ከጫውሽ አለኝ እግዚአብሔር። ገና አንቺ ቤተክርስቲያን ውስጥ መግባት ስጀምሪ ፈውስ ይሆናል አለኝ። ገና አንቺ ኢየሱስ ብለሽ ገና ስሜን ስትጠሪ ሽባ ይነሳል፣ እውር ይበራል አለኝ ጌታ። ገና መናገር ስጀምሪ አለኝ ጌታ ገና አለ ገና መንቀሳቀስ ገና ወደ ቤቱ ወደ ፕሮግራምሽ ስትገቢ አብሬሽ ገባለሁ፣ ክብሬን ገልጣለሁ ብሎኛል እግዚአብሔር። በቃ እንግዲህ መናደር የእናንተ መብት ነው። አገባ ግን ጌታ ሁን እነ ካትሪ ልኮ እናንተ እንዴ እናንተ እነ ካትሪ ልኮ እኮ በሽተኛ እኮ መተው እነሱ ጋር አይመለስም። ክብር ተገልጦ እኮ እንደው ምናለች ብዙ ሰዎች ዊርቸር ተነስተው ተፈውሰው ሲሄዱ አለች አለቅሳለሁኝ አለች። ዛሬ እናንተ ክፉ ልታናግሩኝ ስለሆነ አልናገርም። ደስ ኢየሱስ ስሙ ይባረክ። አሌሉያ፣ ተባረክ እነሱ ስሙ ይባረግ እነሱ አለቅሳለሁ አለኝ። በቃ እነዚህ የእግዚአብሔር ሰዎች የዋሆች ናቸው። አለቅሳለሁ አለኝ። ለምንድን ነው ጌታ ሆ ይለዋለሁኛል። እነዚህ ሰዎች ያልተፈወሱት እግዚአብሔር ለምንድን ነው እንደዚሁ የተመለሱት ላለዋል። መዓት ውድቻር እኮ ተከማችቶ እኮ ነው። መዓት ድንቅና ተአምር ተደርጎ እኮ ነው። ለአንድ ለሁለት ሰዎች ሳይፈወሱ ለሄዱ ሰዎች ታለቅሳለች። የእግዚአብሔር አገልጋዮች ይሄ ነው መሆን ያለባቸው። እንደሱ ነው። እግዚአብሔር ትሆኛለሽ አለኝ። በቃ ስለተፈወሱት ሳይሆን አለኝ ሳይፈወሱ ስለሄዱት ሰዎች እንደገና ስታለቅሺ፣ እንደገና መጣለሁ፣ እንደገና ክብሬን ገልጣለሁ ብሎኛል ኢየሱስ። ስሙ ይባረግ። በቃ አሁን እግዚአብሔር ተነስቷል። ምንም ማድረግ አይቻልም፣ ማስቆም አይቻልም። አሁን ከዚህ በኋላ እኔን ከማስቆም ፀሐይ ማስቆም ነው የሚቀለው። እኔም አምላኬን እንዲህ ተናግሮኝ እንዴት እግዚአብሔር እኮ እንዴት እንዴት አድርጎኝ እንደ እንደ ድምጾ እንደሰማሁት እኮ በነጋችሁ ወገኖች አላቀኝ። እዚሁስ ጌታ እንሰሙ ሰዎች አላችሁ መንፈስ ቅዱስ ይመስክርላችሁ። ያለሁት ያለሁበት ውስጥ ቀናሁኝ፣ በቃ ቀናሁ። ተናጣቃላችሁ። ለምንድን ነው ሰው ጸጋ የማይጠቀሙት? ለምንድን ነው እግዚአብሔር የሚሰራበትን ሰው አክሰንት የማደርግ? ለምንድን ነው ሰው ጸሊልኝ? እግዚአብሔር ስለ የትናት ያቺ እግዚአብሔር ስለ ሳሙኤል እኮ የት ነው አያስ ሰውን አያስ ፈልጎ እኮ ሄዶ እኮ የት ጋር ነው ያ ፕሮፌቱ? እዚህ ጋር አለ፣ ባለ ራይ አለ፣ የሚተነብይ አለ ብለው ወገኖቼ፣ የት ጋር ነው አሉ። ባለ ራዩ የት ነው እናንተ? በቃ በብዙ ነገር ተይዘን ሰው ወይ በቃ ገንዘብ ሊሰበስቡ ነው፣ እንደዚህ ሊያደርጉ ነው፣ እንደዚህ ሊሆኑ ነው፣ እንደዚህ ሊሆኑ ነው። እሱን ተውት፣ አያገባኝም። እኔ ስለ ገንዘብ በጣም ቆራጥ ሴት ነኝ።